አብራችሁ ቆሙ ደግ መልካም ነገር ሱሩ። ድላሪ ፌራር ሆስፒታል ራሱ ሙሉ ኮንስትራክሽኑን ጨርሰው የውስጥ የቃላ ማሟላት እየተረባረቡ እኛን ጠይቀውን ለእነሱም ሀያ ዊልቸር ይዘን ልንሄድ ነው። ትልቅ ፕሮግራም ይኖረናል። በቅርብ አብረን የምናሳልፍ ይሆናል። ከዛ ያለፈ ትምህርት ላይ ስፖንሰር እያደረግን ነው። እስከ ዩኒቨርሲቲ ከኬጂ እስከ ዩኒቨርሲቲ ስራ እየፈጠርንላቸው ነው። ውልቸር እያደልን ነው። በጎ ስራ ነው። አብረን ስራ በዚህ መልካም ነገር ለምትሳተፉ ሁላችሁንም ከልብ አርግ ነው የምናመሰግናችሁ። ከምንም በላይ ደግሞ ስደት በቃ ይባላችሁ። ስደት ላይ ያላችሁ የቤት ባለቤት ሁኑ። በኢትዮጵያ ሁለት ሺ ብር ባላችሁ ሀገር ብር ካሳላችሁ የሻይ ቡና ብር ነው የሚሆነው ያው ስድስት ቤት ለእነማን ለእነማን ይሆናል? አብረን የምና ይሆናል። ከጥቂት ሳምንታት በኋላ ፎሎ አድርጉን። በላ ያለውን ስልኮቹን ተጠቀሙ፣ ትኬት ግዙ። ያልገዛችሁትም የገዛችሁትን መልካም እድል። እጅግ አድርግ እናመሰግናለን። ቴንኪው አቡየ። ረዥም አውረው እስክ ጨርሽ ብዬ ነው። ሰክሰስን ፎሎ እያደረጋችሁ በኢትዮጵያ ሁለት ሺ ብር ብቻ የቤት ባለቤት እንድትሆኑ ጋብዣችኋለሁ። እሺ ሶሊያና፣ እየጠበቅኩ ኮኖ ሲካሁ ነው ሶሊያና ስልክ ቁጥሩን ያቀባልሽ። ስልክ ቁጥር እየጠበቅኩ ነው እኮ። ይታለልልሻለው። ዋትሳፕ ልኬልሻለሁ። ልኬ መሳስተሽ ሌላ ሰው ጋር ልከሽ እንዳይሆን ውዴ። እኔ ጋር ምንም አልመጣም። ቆይ ቆይ፣ ሁለት ራይታ አላሳየም። ቆይ የሆነ ምልክት አሳይቶኛል። ቆይ ኢንተርኔት። እኔ ጋር ምንም የመጣ ነገር የለም። ቆይ ትንሽ ጠብቂ። እሺ መቅደስ ስራ ያስገባሽ ማን ነው? አሁን ስሙን ጻፊልኝ። ሊመሰክርልኝ ይችላል ብዬ አላስብም። ያለኝን ቃላት ግን ልንገርሽ። የለም ነገረኝ። ጉዴ፣ ምንም አትበይ። ስሙን ብቻ ነገር መላኩ። በቃ ስሙ ደርሶኛል፣ ቁጥሩ ደርሶኛል። ደውሎ ሲያናግረው ሪከርድ አድርጎ ይልክልኛል። ምንም ችግር የለም። ጀምሪ። መቅደስ ሸብ ስራ ያስገባች ነው ያልሽኝ? ሄሮት ነው ያስገባች። ኦኬ እሺ። አንቺ ወንድምሽ ላይ የውሸት ለመመስከር ምን አነሳሳሽ? ተጸጽቼ ተጸጽቼ ነው። ምን አነሳሳሽ? መጀመሪያ ምንድን ነው አላማሽ? መተሽ ወንድምሽ ላይ ሀያ አራት ሺህ ህዝብ በተሰበሰበት የውሸት ስትመሰክሪበት ምን ነበር አላማሽ? ምን ለማግኘት? ምን ቃል ተገባ ነበር አንደኛ ሰው ገፋፍቶኛ፣ ሁለተኛ ደግሞ እኔ ትንሽ ቂም ስላለብኝ ለመበቀል። ማን ነበር የገፋፋሽ? አንደኛዋ እሷ ናት። ሌላ ራሴ ነኝ። እሺ ሶሊያና ስትገፋፋሽ በምንድን ነው ምንድ ነው ቃል የገባችልሽ? ከመሰከርሽ ምን ልትሰጠሽ? አይዲ ልታስተካክሉ። የዋሸሻቸው ነጥቦች አሉ ግን ቃየ ዞረብንም ቢሆን እንሰማሻለን። በጣም ዋት ያምናት እናት ትሞት። ውሸታም ነኝ። እኔ እኮ ውሸቴን አምኜ ተቀበልኩ። ውሸታም ነኝ ብዬ እኮ ይቅርታ ጠየኩ። ህዝቡ ነው

አንዴ ልልሽ የምፈልገው እንደ ማስያዣ አድርጎ ለመደወል የፈለገው ስልኩ ጠፍቶበት አይደለም። ከቻልሽ ፍሪ ኮል ካለሽ ራስሽ ብደውለት። የለኝም ፍሪ ኮል። እኔ ኬት ላምጣ? የለኝም ለዚህ ለምን ገስት ላይ አስገቢው። ገስት ላይ አስገቢው። ገስት ላይ ገብቶ ለምን አሁን ስልኩ የለኝም ብሎ? እንደ ማስያዣ ነው ያደረገኝ። እኔ ራሱ ለምን እንዳልዞርብኝ አላውቅም። እንደ ማስያዣ ነው ያደረገኝ። ገስት ላይ አስገቢው። እንትን የለም አስገባዋለሁ ሁለት ሁለት ሚሊዮን አስገቡት እንጂ ታብታቡ። ይህን የመሰለ አጀንዳ ቁጭ ብለህ ትሰማለህ። ሁለት ሚሊዮን አስገቡት እንዴ? አሁን እሱ ውጭ ነው ያለው። ወደ ቤት ይገባና ይደውልለታል። እዚህ ጋ መጡ ስፒከር አድርጎ ይደውላል። ላይቭ ላይ አላወራውም እዚህ ላይቭ ላይ ሪከርድ ስፒከር አድርጎ ሲያወራ ለመጀመሪያ ጊዜ ከረጅም ጊዜ በኋላ የሚያወራ ሰው ለመጀመሪያ ጊዜ የማይተዋወቅ ሰው የሚያወራ አወራር እና ምናምን እንባንናለ ሱ ዶን ወሬ ሚዩት አድርገሽ ተራሽን ጠብቂ። እሺ መቅደስ እና ሀቡ እና እንደዛ ብዬ መጥቼ ስም አጥፍቻለው እና ደግሞ እኔ ከጥፋቴ ተጸጽቻለው። ትናንት ስለዋሸሁት ነገር በጣም በአይምሪ ውስጥ እየተመላለሰ ሰላሜና ሳጦኛል እና ለዛ ነው አንደኛ ለመናገር ሶስተኛ ደግሞ እሱን ስም ማለት የላክሽልኝ ቮይስስ አንቺ ላይ መጥቼ በውሸት ልመሰክር ስለሆነ እንዳትቀየሚኝ ያለሽ ወንድምሽስ እኔም ወንድምክ ቆይ፣ እኛ ህፃን አደለንም ጅል አደለንም። እዚህ ጋር እኔም ወንድምክ፣ እኔም እህትክ፣ እሱም ወንድምክ ነው። ለምንድን ነው እኔ ላይ የምትመሰክረው በውሸት ለምን? ስትዩ እና እንጀራዬን ልጣወ ያለሽ የወንድምሽ ቮይስ የላክሽልኝስ እንደዛ በልታ ብሎ ነው። እንደዛ አርጌ ላክልሻል ብለ ቮይስ ላክልኝ ብለሽ ነው ወንድምሽ ላከልሽ ማለት እንደዛ በል እንደዛ በል በል መረጃ ላንቺን ለመላክ ነው እኔ እንደዛ የላኩልሽ ማለት ነው። እንደዛ በል ብለሽ ወንድምሽን ለሃቢባ ልልክ ስለሆነ እንደዛ ላክልኝ ብለሽ መረጃ እንዳልከፍተው እዚጋ ቮይሱን ትናንትና ስላልተጠቀምኩት ነው። እሱን ቮይስ ስላልከፈትኩት ነው። አንቺኛ ህጻን እንዴ? እሺ ሃቢባ በቃ ወረደሽ። በቃ እንደዚህ እንግዲህ አደለንም። ካላምንሽ እንድና እን በየቀኑ ለመጠሽት እየፈጠሽ ስቲል እንድናምንሽ ትፈልጊ፣ ቤት የሚባል ነገር አልገዛብኝ አልገዛልኝም። ልጅነቴ ያለው እኔ ብዙ ነገር ዋሽቻለሁ። ሀቡን ለምንድን ነው ማሰሚኝ? እኔ ዋሽቻለሁ። ነገርናስ ቮይስስ ከቤተሰብ ጋር የላክሽልኝ ኢሞ ላይ ቮይስ ለአንቺ ቢ ኢሞ ዳውንሎድ አድርጌ የላክሽልኝ ቤት እንዳልተገዛልሽ ውሸት እንደሆነ የላክሽልኝስ ቮይስ፣ አዎ ልኬልሻለሁ። እኔ ለማንኛውም ሁሉን ህዝብ ይቅርታ ለመጠየቅ ነው የመጣሁት። አንደኛ አንደኛ አሁን ያልኩትኝ ወንድሜ ላይ የውሸት የመሰከርኩትኝ የእናቴንም ቮይስ ኢሞ ላይ የላኩት ቤት እንዳልተገዛልኝ ወንድምሽም አንቺ ላይ ሊመሰክር ውሸት ሊመሰክርብሽ እኔ ቤት ቀጠሮ ሊመጣ እንደነበረ ግን ከመጣ የእሱን ጉድ እንደምታወቂ አንቺና ወንድምሽ፣ ሌላኛው ወንድምሽ ያወራችሁበትን ቮይስ ከዛ ስራዬን ነው እኮ ማጣው እና ጣ እኔን አውጥቶ እንደጣለኝ፣ አውጥቶ ይጣል እኮ ምን ችግር አለው? እኔ ሴት ሆኛ አውጥቶ ጥሎኛል። ለአንተ ወንድ ምናምን ያልሽበት የላክሽልኝ ኢንቮይስ አንቺ ብደልች ወደ ሌላ ስልኬ ፎርዋርድ አድርጌ ያስቀመጥኩት ያ ሁሉ መረጃ አለ። አሁን መተሽ እኛን እንደ ጅል ቆጥረሽ በአንድ ቀን ልዩነት መተሽ ውሸቴን ነው ትናንትና የመሰከርኩት ከምት፣ ዝም ብለሽ በዛው ብትጠፊ አይሻልሽም ነበር? ትናንትና የውሸት ይቅርታ ለመጠየቅ ነው ሀቡ። ይቅርታ ልበላችሁ ብዬ ነው እንጀሽ እጠፋለሁ ማለቴ ይቅርታ። አንድ ሁለተኛ ነገር ወንድምሽ ላይ የውሸት ለመመስከር ሶሊያና ገፋፍታኝ ነው አልሽ። ታዲያ ዛሬስ መተሽ ይቅርታ እንድትጠይቂ ወንድሜ ላይ የውሸት የመሰከርኩት እንድትይስ ማ እንዲ የገፋፋሽ ዛሬስ እንድትመጪ ምንድን ነው ቃል የተገባልሽ? እሱ ራሴ ነኝ። ምን ቃል ተገብቶልሽ ነው? ማናነሳቃል ምናምን ሳይሆን ይሄ በራሴ ነው። ምክንያቱም እኔ ስራ መስራት አልቻልኩም። ምኑ ስራ ስልሽ ቀን እስከሚደርስ ቢያንስ ሁለት ቀን ሆነ አንድ ቀን ሆነ እኔ መስራታቸው አልኩ። በቃ ውሸት ውሸት ስለሆነ ውስጤን ሰላም አሳጣኝ እና ሚዲያ ላይ ቢያንስ ቀርቤ ይቅርታ መጠየቅ አለብኝ እሱ ስሙን ያጠፋውቱ ውሸቴ ነው ብዬ ለመን ብዬ ነው ሚዲያ ላይ የመጣሁት፣ እና እናንተን ይቅርታ ለመጠየቅ ነው። ሀቦ ሌላ ነገር ምለው ነገር የለኝም። ቮይሶቹን ልክፈታቸው። የላክሽልኝን ኢሞ ላይ እና ዋትሳፕ ላይ የላክሽልኝን ማስረጃዎች ቮይሶቹን ልክፈታቸው። ለምን እኔ ያላኩልሽም አላልኩም። እኔ ያላመንኩሽም ለምን ያለቀሹም ባ የማልሹ መሀል ያ ሁሉ የላክሹ ወንድምሽ ማስረጃ እኔ እኮ አመንኩ። እኔ እሱንላኳ እኛ ዝም ብሎ የሰጡንን የምንቀበል ጅሎች አይደለንም። እያንዳንዱ ነገር ስታወሩ መታችሁ እዚህ ቤት ዊኒድ ኤቪደንስ ማስረጃ እንፈልጋለን። ትናንትና ለዚህ ነው ማስረጃ ስለ ነበረው ማስረጃ ያውሮች ነው። ትናንትና ሶሊያና ስታለቅስ እምባዋን አይታችሁ እኔን ሃቢባ እናት ናት እኮ እሷ ሴት ናት እኮ እመኛት እኮ ስላለቀሰች ብቻ እንዳምናት ነበረ። በጣም ግፊት ስታበዙብኝ የነበረው ማስረጃ ሶሪ ይኸው ሶሊያናም ዛሬ እንደ መቅደስ መታ። ትናንትና አምናችሁ የፈረዳችሁልኝ ውሸት ነው ትለን ነበር። የሆነ ድርሃም ሲቦጨቅላት ሰው በገንዘብ ይገዛል። እኔ መረጃ፣ ሰነድ እንጂ ሰው አላምንም። አለቀ። መቅደስ ትናንትናም ዛሬም የምታወራው ውሸት ነው፣ ውሸት አምናት። ልጅቷ አንዴ የተናገረችውን አትደግመው፣ የተለያየ ነገር ነው የምታወራው። አንዴ እኔና ሶሊያና በቲክቶክ ተዋወቀን በኢንቦክስ ቁጥሬን ወሰደች አለች፣ ስክሪንሻት አምጪ ተባለች፣ ሄዳ ከርማ ከርማ መጣች። አደለም፣ ምን ያህል ሰው እንደምትነቅ ተመልከቱ። አይ አደለም በራሷናት የደወለችኝ፣ ቁጥሯን ከመጀመሪያ አልሽኩ። ከዛ ሀሙስ ጠዋት ደውላ እኔ መከረችኝ አለች፣ ግን እኔ ቤት ገብታ የመሰከረችው ሮብ ነው። እሺ ሐሙስ ጠዋት ከሆነ እንድትዋሽላት የመከረችሽ ሮብ ኬታ እምጠተሽ ተናገርሽ። ሮብ ማታ ነው ቤት ለመጀመሪያ ጊዜ የገባችሁት ሮብ ነው። ሮብ ኬታ መጣሹ ሮብ ማንጭ ጭንቅላትሽ ውስጥ ከተተው ከእሷ ጋር ሐሙስ ከሆነ ብላ ብላ። ደግሞ ተገናኝተን ሻይ ቡና ለሁለተኛ ጊዜ ወጣች። እንደዚህ እየወጣች እየጠፋች ተመጣለች። አሁንም ተመልሳ ትመጣና አዲስ ነገር ተመክራ አዲስ ውሸት ይዛለን ተመጣለች። ታያላችሁ ምን አለች? ሻይ ቡና ወጥተን ሻይ ቡና ብለን ነበር መቼ ቀኑን አላስታውሰውም። ለምን እኔ ቀንና ሰዓት የምጠይቀው እያንዳንዱ ነገር ማስረጃ ስለሚፈልግ ነው። ቀኑን ትነግራለች፣ ስክሪንሻት አምጪ ትባላለች። የተናገረችው ቀንና እስክሪንሻቱን አስተያየዋለሁ። ዝም ብሎ ጅል የለም። አምጠች የምትናገር ሁሉ የሚቀበልሽ ደግሞ ማለት ነው። ውሸታም ሰዎች ትጋልጣላችሁ። አሁን መቅደስ በውሸት የሆነ ቃማ እናሰራልሻለን ወይ ገንዘብ እንሰጥሻለን ቃል ተገብቶላት ዛሬ መጥታ ትናንት የመሰከርኩት ውሸቴን ነው ገለመሌ ብላ ትንሽ ቆይታ፣ ከወራት በኋላ መታሪቃ ማዋ ካልተሰራላት የተቃል የተገባላት ነገር ካልተደረገላት ሚዲያ ላይ መታ ድጋሚ ስታለቅስ ታገኘታላችሁ። ውሸታም ሰዎች እንዲ ናቸው። ውሸት ለውሸት የሚቆሙ ሰዎች እንዲ ናቸው። ዛሬ እውነትን የምትደብቁ ለውሸት የቆማችሁ ሁሉ ነገ እናንተ ላይ ይህ በደል ደርሶባችሁ መጥታችሁ ስታለቅሱ ሚዲያ ላይ እናያቸዋለን። ትናንትም አላመንኩሽም ዛሬም አላምንሽም። ውሸታም ስለሆንሽ ትናንትናም ስላላመንኩሽ ወንድምሽን ይቅርታ ጠይቀሽ ታረቂ አልኩሽ ለምን ቃላቶችሽ አንድ አይነት ስላልሆኑ፣ ውሸታም ስለሆንሽ። አስታርቄ ወንድምሽ ይቅርታ እንዲያደርግልሽ አድርጌ ሸኛውሽ። ዛሬም መጣሽ ሌላ ውሸት ወልደሽ፣ ነገም ሌላ ውሸት ወልደሽ ትመጫለሽ። ደግሞ ሳፋ ጥጣት እየነቀለች ትወጣለች። ኔትወርክ አስመስላ ቆይታ ትመጣለች። ትንሽ ተመክራ። ሶልያና አንቺ ጠብቂ ባለቤትሽ ጋር ሶሪ የቀድሞ ባልሽ ባለቤትሽ ጋር ፍቅር ዲዛይን መጥቶ ስፒከር አድርጎ ይደውላል። አዘኑ ደግሞ ትገባለች። እስከዛ ግን እስከዛ ደግሞ መናገር የምፈልገው ለሰማችሁት፣ ሀገርን ብሄርን ወክዬ አይደለም። ወደ ብሄር የወሰዳችሁት በጣም ይቅርታ። እኔ ብሄር አይደለም የተናገርኩት። ከሌዘር ከሌዘር የከሌዘር እንደዚህ ያደርጋል ብዬ አይደለም። ሚዲያ ላይ ለተበሳጫችሁ በጣም ይቅርታ። ለጸያፍ ቃልነቱ ይቅርታ። ሌላ ምንም ማለት አልችልም። የተበሳጫችሁ ብዙ ሰዎች ስላላችሁ ብሔርን ወክዬ አደለም፣ እኔ ራሴን ወክዬ የተናገርኩት እና ይቅር በሉኝ ለማለት ያህል ነው። ሌላው እሺ ስለዚህ አንቺ ምንም አይነት ማስረጃ ስለሌለሽ ምንም ልናረግ ሀቃለሽ የለሽም ልንልሻል አንችልም። ምክንያቱም ምንም አይነት ማስረጃ ማቀረብ አልቻልሽም። ማስረጃ የዶክመንት ማስረጃ የተገኘው እንደምትተዋወቁ ብቻ ነው። ትተዋወቁ እንደነበረ አዎ፣ አንቺ ዱባይ እንዳመጣሽው እሱም አምኗል። ስራ አስጀመርኩት ላልሽው እሱ እኔ ነኝ አስጀመርኳት ብሏል። ለዚህም ማስረጃ ስለሌለ ምንም ማድረግ አንችልም። ያለ ማስረጃ የሰው ልጅ አዎ ሀቅ አንደክ ማለት አንችልም። እኛ በስሜታችን አንነዳም። ስላሳዘንሽን ብቻ አንጀታችንን ስለበላሽ ብቻ ሀቅ አንደሽ ልንልሽ አንችልም። ሁለተኛ ነገር ደግሞ ፍቅረኛሞች እንደነበራችሁ ምንም አይነት ማስረጃ ማቅረብ አልቻችሁ። አርግዘሽ እንደነበር ምንም አይነት ማስረጃ ማቅረብ አልቻችሁ። አስወርደሽ እንደነበር ምንም አይነት ማስረጃ ማቅረብ አልቻችሁ። አልተራሳው ምንም አይነት ማስረጃ የለሽም። ማስረጃ ሳይኖር ሀቅ ካለሽ ማለት አንችልም። ሀቅ ካለሽ እሱን ፈጣሪ ነው የሚያውቅ። ያለ ማስረጃ እመኖኝ ፈጣሪ ጋር ብቻ ነው፣ ያለ ማስረጃ የሚያምንሽ ፈጣሪ ብቻ ነው። ለምን እሱ እውነቱን ስለሚያውቅ፣ ሀቅሽን አንቺና ፈጣሪ ናችሁ የምታውቁት። ግን ባል፣ እሱም ደግሞ ማስረጃዎችን አቅርቧል። ምን መድኃኒት ልታሰሪበት እንደነበረ የቆሸሸ ሸሚዙን ኢትዮጵያ ልከሽ ልታሰሪበት እንደነበር ቮይስሽን አቅርቧል። እሱን መካድ አትችል። ለምን ዶክመንት ስላለ። ለሰማችሁት ቮይሳችሁ፣ ከዛ ውጭ የሰማ ነው። ምንም አይነት ቮይስ የለም። ሌላ ያኛው ቮይስ እኔ ብቻ ነኝ የሰማሁት። አላቀረብኩትም። እዚህ ጋር እኔ ስብዕና አይፈቅደውም። እንደዚህ ነው የተሰማው ቮይስ የጎንደር እንደዚህ እንደዚህ ያደረገ ከጎንደር ቤተክርስቲያን እንደዚህ ያደረገ ላልኩት ተበሳጭተውብኛል። ይህን የተናገርኩት እንግዲህ ከአንድ ሰው እንግዲህ ከዚህ የዚህ ሚዲያ ጎንደር ሆስፒታል ነው ያልሽው። ጎንደር ቦታ ነው አይደል? ቦታ፣ የቦታ መገለጫ ጎንደር ሆስፒታል ያልሽው። ብሄር አልጠቀሽም። ጎንደር ነው ያልኩት። ዋንሳታ ነው ያልኩት። ኤክስኪውዝ ሚ፣ አንድ ዝም በይልኝ ገርሽ። እኔ በቤቴ ሃይማኖት፣ ብሄር ምናምን እንዲነሳ አልፈቅድም። ጎንደሬ አይደለም ያልሽው ጎንደር ነው ያልሽው ጎንደር ደግሞ ቦታ ነው ጎንደር ሆስፒታል ነው ያልሽው የሰዎችን አሉባልታ ወሬ እዚህ ቤት ተመጥቶ እንዲወራ አልፈቅድም እኔ ማንም በቤቱ የፈለገውን መጥረቅ ይችላል አይዶን ኬር የሆኑ ሰዎች ስለተናገሩሽ ራስሽን የምታብራሪው እኔ ቤት ውስጥ አይደለም የራስሽን ላይቭ ከፍተሽ የምትጠሪያቸው ሰዎች እዛው ታብራሪላቸዋለሽ ራስሽን በእኔ ቤት ግን ራስሽን አታብራሪም ቦታ የቦታ ስም ነው የጠራሽው ጎንደር ሆስፒታል ነው ያልሽው የቦታ ስም ደግሞ በቤቴ መጠቀስ ይችላል። መጠቀስ የማይችለው በእኔ ቤት ብሔርና ሃይማኖት ነው። የቦታ ስም ነው የጠራሽው፣ አለቀ። ስለቤቴ ውስጥ ስለሚነገር ነገር ደግሞ እኔንኝ ኃላፊነትም ወስዶ እኔን ወንድ የሆነ ሰው መጥቶ ይጠይቃል። ይዛኔ እንነጋገራለን። ሰዎች ስለሚያወሩት ነገር እዚህ ጋር አታብራሪ። ኦኬ በተረፈ ግን ማለት ነው ሀቅ ካለሽ እኔ ፈጣሪን የምለምለው በፈጣሪ የምታምኝ ከሆነ በደንብ ጸሎት አድርጊ። ፈጣሪ ሀቅሽን እንዲያወጣለሽ ሀቅሽን በቅርቡ እንዲያሳየሽ። ሀቅ ካለሽ ማስረጃ ስለሌለሽ ሀቅ ካለሽ ማስረጃ የሌለውን ሀቅ የሚያወጣው ፈጣሪ ብቻ ነው። ፍርድ ቤትም፣ ዳኛም፣ ሶሻል ሚዲያ ማንም አያወጣልሽም። ሀቅ ካለሽ ፈጣሪ እንባ አልቅሰሽ እምባዬን ሀቄን አንተ አሳየኝ በይ። ይፈርዳል እሱ እመኚኝ። ሀቅ ያለውን ሰው እኔ የውልሽ ሀቅ ኖሮኛ አልቅሽ ፈጣሪ በፍጥነት አሳይቶኛል። ሀቅ ካለሽ አልቅሰሽ ፈጣሪሽን ለምኙና ፈጣሪ በቅርቡ በፍጥነት ያሳይሻል አልቅሽን